በስማው ወወልድ ወመንፈስ ቅዱስ አዱ አምላክ አሜን ሰላም ተወዳጆች እንደምን አላችሁ እኔ የፍጥረት ባለቤት እግዚአብሔር ይመስገን በጣም ደህና ነኝ ተወዳጆች እንኳን ለጳግሜ ወር አደረሰን አደረሳችሁ የ13 ወር ባለጸጋ ከሚያሰኛት ከታላቁ እውነት አንጻር በጀርባ እየተጋ ብዙ ነገር እያደረገ ነው። በእርግጥም ጳግሜ ለኛ ልዩ ነች። አምስትና ስድስት ከመሆኗ በላይ በውስጧ ደግሞ የተካተቱት ሚስጥራት አስደናቂዎች ናቸው። ስለሆነም እንኳን ለልዩዋ አጭር ወራት አስራ ሦስተኛ ወራት ለጳግሜ አንድ አደረሰን አደረሳችሁ። በዚህ ቀን የሚወሱ ቅዱሳንን በቅድስ ቤተ ክርስቲያን የሚደረገውን እውነተኛ ነገር ሁላችን ታድመናል፣ በረከት ተካፍለናል። እንኳን አደረሰን አደረሳችሁ። ተወዳጅ ዛሬም የተወሰኑ ሀሳቦች ይዤ መጥቻለሁ። ከነዛ ሀሳብ ዙሪያ የተወሰኑትን እነሆላለሁ። አንደኛ የደበበ እስጢፋኖስ ባለቤት አሁንስ የሚል ጥያቄ ለባለቤቷ አቀርባለች። ዴኔኑን አስመልክቶ እህታችን ዘማሪት ዮርዳኖስ የስብራቷን ጉዳይ በዝማሬ በእውነት በምንወደው ዲያቆን ደራሴ መኩሪያ ጉሳ በኩል እንዲት እለናለች። ወንድሜ ነጋሽ በዳዳ ምንም ነገሩ በህመም ቢሆንም በሰላም ተፈቷል፣ እንኳን ደስ አለ። እሱስ ፊዚካል ያለበትን ነገር እንድናይና ድምፁን እንድንሰማ አቀርብላችኋለሁ። ፕሮቴስታንቲዝም ምን ያህል ደርሷል? ምን ያህል ነገር ሆኗል? እያንዳንዱ ትውልድ እንዲገመግም እፈልጋለሁ በእውነት ለመናገር ምናልባት በማታው መርሃ ግብሬ እመጣለሁ። ነገር ግን አሁን ጣሪያ ላይ ያለውን አይጥ ጣሪያ ላይ ያለውን አጋንንት ለማውረድ የሚደረገውን ነገር አሳያችኋለሁ። ከሁሉ በላይ በእውነት በፈረንጆች አቆጣጠር በዚህ እለት ደግሞ በህንድ ቤተ ክርስቲያን ምን እየተደረገ ነው። ከላይቭ በተወሰደው በምወደው እዩ ቲክቶክ ላይ የተለቀቀውን አጋራችኋለሁ። እነዚህን አጫጭር አምስት ነገሮችን በየተራ እመጣባቸዋለሁ። ሁላችሁንም እንግዲህ ከልብ ነው ወዳችሁ ከልብ ነው ማከብራችሁ። በመጀመሪያ ይህንን ዝማሬ እንስማ። ዝማሬ መላእክት ያሰማልን እያላችሁ እንድትናገሩ አደራላለሁ። ዝማሬ መላእክት ያሰማልን በእውነት አንተ ሰው ዲያቆን መኩሪያ ጉግሳ እኔ ምን እልሃለሁ፣ እግዚአብሔር ያክብርህ። ቃለ ሕይወት ያሰማልን እንልሃለን። የዮርዲ የዝማሬ መልእክት ያሰማልን። ይህ ዝማሬ የዮርዲ ብቻ አይደለም፣ በእያንዳንዱ የሕይወት ጎዳናችን ቁስልና ሕመም ያልተረዱን ባለበት የተጎዳን ባለበት ደግሞ በዛ በተጎዳ ነው። ልክ ደግሞ ሚስ አንደርስታንዲንግ ላደረጉን ምናልባት መልሳችን እንዲህ ሲሆን እህታችን እውነቱ ሲወጣላት በእርግጥም ልጇ እህት ሲያገኝ የቃልየ ልጅ ደግሞ ወንድም ሲያገኝ በእንዲሁ ሁኔታ ሲበዙ እነዚህ እህት ወንድሞቻችን በአንድነት ሲቆራኙ የተወለደው ልጅና የተወለደችው ልጅ የአንድ አባት የአንድ አባት መሆናቸው ሲረጋገጥ እነሆ ከነገ ወዲያ ወይም ነገ የዝማሬ ሙሉውን ይለቀቃል። በማን ትሉኝም በሰማይ ሚዲያ ስለዚህ ዜማ ሰማያትን ሁላችሁም ሰብስክራይብ እንድታደርጉ አደራ ላለው። በዚህ ጉዳይ ላይ ትናንትናም ወንድማችን ዲያቆን መኩርዬ ገብቶ ብዙ ነገር እየተናገረ ነበርና ዜማ ሰማያትን ሰብስክራይብ አድርጉ። ሙሉን ስንኞች ሙሉን ቃላቶች በእውነት ትደነቃላችሁ። እንግዲህ መዝሙረ ዳዊትን መዝሙር ያሰኘው የእግዚአብሔር አጀንዳና አላማ በንጉስ ዳዊት እንዲሁም ደግሞ በእያንዳንዱ የእስራኤል ህዝብ መካከል ያለውን ውጣ ውረድና የእግዚአብሔር ትድግናን በማስመልከት ብዙ ተብሏል። ለዚህ ነው ቅዱስ ቤተክርስቲያን በሳምንት ከፋፍላ መዝሙረ ዳዊትን ድገሙ ትለናለች፣ እኛም እንደግማለን። ለምን ብትሉ ህይወታችን በአንድም በሌላ በዛ ስለሚያልፍ ስለሆነ ስምምነታችን መዘምርት ዮርዲ በዚህ ሁኔታ መጥታለችና ነገ ወይም ከነገ በስቲያ ይሄ ዝማሬ ይለቀቃል። በቲክቶኳ ላይ የተለቀቀው እና ያሰማዋችሁ ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። እንግዲህ ይህ የዲኤንን ውጤት እነዚህ ሁለት ህፃናት በእውነት ለመናገር አብስለኔ እንደገና ደግሞ በእምነት አባታቸው አንድ ነው የሚለውን የዲኤንኤ ውጤት ከተሰማ በኋላ ብዙ ረብሻ ፈጥሯል። ብዙ ረብሻ ተፈጥሯል። አንዱ ረብሻው ከራሱ ከቤቱ ነው። እንግዲህ አሁንስ ምን ትላለ ብላለች፣ የደበበ እስጢፋኖስ ባለቤት። ስለዚህ መልሱን እንጠብቃለን። ስለዚህ አሁንስ ምን ትላለ አሁንስ ለወጣው ነገር ምን ታመካኛለህ? ምንስ መከላከያ ታቀርባለህ? ውዴ ምንስ ትለኛለህ? አሁንስ ለቀረበው የዲኤንኤን ውጤት ጥያቄዋ ነው። የዚህ ችህት ሶስተኛዋ። አዎ የሚስቱ ነገር ግን ፈትቻታለሁ ብሎ ሌላ ነገር ሲል የነበረው በሀገር ቤት እያለ ስለዚህ አሁንስ ምን ትለኛለህ? ከዲኤንኤን ውጤት በኋላ ይህ በደበበ እስጢፋኖስ ቤት የተነሳ ጥያቄ ነው። የእሷን ብቻ ሳይሆን የልጆቿ ጭምር ነው። ከማይ ምንጮች እንደሰማሁት ምን ተባለ? ልጆቹስ አባባ፣ አሁንስ ምን ትለናለህ? ስለ ወንድምና እህቶቻችን ምን ትለናለህ? ይህ ጥያቄ እንግዲህ የዛ ቤት ብቻ አይደለም? የቤተ ክርስቲያንም ጥያቄ ነው። አሁንስ ምን ትለናለህ ደበበ እስጢፋኖስ ይህ ብቻ የቤተ ክርስቲያን ብቻ ሳይሆን የህዝበ ምእመኑ የእያንዳንዳችን ኢትዮጵያዊ ጥያቄ ነው። አሁንስ ምን ትለናለህ? ደበበ እስጢፋኖስ ይህ ጥያቄ የሀገር ነው፣ የቤተ ክርስቲያን ነው፣ የልጆች ነው፣ የሚስት ነው፣ የቤተሰብ ጭምር ነው። የደበበ እስጢፋኖስ ቤተሰቦችም እንዲህ አይነት ጥያቄ ያቀርባሉ። ምን ትለናለህ አሁንስ ምን ትለናለ? ተወዳጆች ይህንን ነገርና መሰል ነገሮችን እንግዲህ ከማይ ምንጮች በቅርብ እያገኘው እያቀረብኩላችሁ ነው። እና ትውልድ ንቃ፣ ትውልድ ነገሮች አስተውል እያልኩ ነው። በዛ ደብር ውስጥ ያላችሁ እህት ወንድሞቼ አንድ ጥያቄ ጠይቁ፣ አሁንስ ምን ትለናለ? እንደ ሚስት፣ እንደ ልጆች እናንተም ጠይቁ፣ ምን ትለናለ? በእርግጥ ከተወገዘ ጋ አብሮ መሰደር ውግዘትን ያስከትላልና፣ አሁንም አልረፈደም፣ ቅድስት ቤተክርስቲያን መሀሪ ነች። ይህንን እውነት ደበበ ስጢፋኖስ ተደርተ ምናልባት ቤተ ክርስቲያንን በእውነት ባትደፍራት በዚህ ልክ ጥሩ ነው። እና በዚህ እውነት ውስጥ ራስን እያየ ይቅርታና እውነት ካሳን ይዘ ወደ ሚዲያ ወደ አደባባይ ወደ እነዚህ እህት ወንድሞች እንድትመጣ ያደራ መልክቴ ነው። ከሁሉ በላይ በዚህ ሁሉ አንተን በደልህ አደላ ያለው ንጉሶ ስለዚህ የበደልካት ትልቁ እግዚአብሔር የበደልካ ትልቋ ቤተክርስቲያን ነችና ቀጥሎ ደግሞ የበደልካቸው እነዚህ የቶችና ልጆች ናቸውና ለነዚህ ይቅርታንና ካሳን ይዘ ተመለስ፣ መልእክቴ ነው። ተወዳጆች ወደ ሌላው መርሃ ግብር ስገባ እንግዲህ ወንድማችን ነጋሽ በዳዳ ወደ ቤቱ ተመልሷል። ነገር ግን የነጉዬ ስጋት ስላለ የነጉዬን ትንሽ ስጋት ላሰማችሁ። ልጅ ለበዳን ያለም ክብር ምስጋና ይሁን። ከዛ መብራን ደግሞ በጣም እሷን ይዘናታል፣ አፈርናትም ብቻ ብቻ። ለቅን እግዚአብሔር ከኛ ጋር ነበረ በሁሉ ነገራችን፣ ደስ ብሎን። በእስር ቤት ሰው ደስ ብሎ ያሳለፍኩ አይልም አይደል? ደስ ብሎ ያሳልፍ ነው። ምክንያቱም በቃ የምንጠብቀው ነገር ነበር። ሁሉን ነገር ቀኑን አሳጠረው እግዚአብሔር። ሁሉን ስላደረገ ደግሞ ለሁሉ እግዚአብሔር የተመሰገነ ይሁን። ከፊት ስንወጣ በፊት የነበረን ስራ በፊት የነበረን አገልግሎት በደንብ አጠናክረን እንሄድበታለን። ከኔ ጋር ለቆማችሁ ከእኔ ላሰባችሁ በሙሉ ከልብ አመሰግናለሁ። መናገር ስላቃተኝ ነው። እግዚአብሔር አምላክ ይስጠልኝ። አመሰግናለሁ። ነጉዬ እንኳን እግዚአብሔር አምላክ እማምላክ ወላዲተ አምላክ የመላእክቱ ምልጃ እንዲሁም የቅዱሳኑ ተራዳይነት አግዞ ደግሞም የወንድመሄቶችን ጩወት ሰምቶ እግዚአብሔር ከክፉ የምድራዊ እስር እንኳን እግዚአብሔር አወጣ። በዛው ታርሰው እየማቀቁ ያሉ ብዙዎች አሉ። አንተ የምትሠራው እውነት ለቤተ ክርስቲያን ጠቀሜታው አያሌ ነው እና አሁንም አንድ ወንድማዊ ምኞቴን እመኛለው። እግዚአብሔር ጤናህን ይመልስ። ስለዚህ መጽሐፍ ቅዱስም ላይ እግዚአብሔር ጤናህን ይመልስ ተብሎ እንደተጻፈ እግዚአብሔር ጤናህን ይመልስልህ እላለሁ። የማምላክ ምልጃ አይለይ። ደግሞም አሁንም በጀገነ እውነት ከወንድሜ ጋዜጠኛ አራያና ከመሰል ወንድሞች ጋር እንዲሁም ከበክሮ መምህራን ከመምህር ጋር ሆናችሁ በብዙ በብዙ በብዙ በብዙ እንደምትተጉ አምናለሁ። መምህር ደረጀ ዘወይንዬም በዚህ ሁሉ ነገር እያናናችሁ በሶሻል ሚዲያ ላይ ያደረጋችሁትን አስተዋጽኦ ድምፅ የሆናችሁትን ነገር የሚቆጥር እግዚአብሔር ይቁጠር። አንዳችን ስንታሰር ለአንዳችን ድምፅ አንዳችን ስንታሰር ለአንዳችን ድምፅ እየሆነን በምንታሰርበት የ ሐሰተኞች እንቅስቃሴ ላይ ስንቃወም ይህ የቤተ ክርስቲያን ስርዓት አይደለም ብለን ስንናገር በዚህ ሁሉ ደግሞ ይሄን ሁሉ ልንቀበል ግድ ነውና አሁንም እኔ ወንድምህ ደግም የመኛለው ጤናን እግዚአብሔር ይመልስልህ። አይዞ ወንድም አለም በርታ፣ መልእክቴ ነው። ተወዳጆች ሁላችሁም እንግዲህ የነጋሽ በዳዳን እንዲሁም ደግሞ ወንድማችን አርያያ እንዲሁም መምህር ደረጀ ዘወይንዬ የሚሰሩበትን መርሃ ግብር እንድታዩና ለትውልድ እንድታደርሱ ያደራ መልእክቴ ነው። ምናልባት ዛሬ ከወደ ህንድ አንድ የተሰማ አስደናቂ ነገር አለ። እንግዲህ በዓታ ማርያም እንግዲህ እማ አምላክ ወላዲተ አምላክ እያንዳንዱን ነገር ስናስብ ዓለም አቀፋዊ ዳሰሳ የሌለው ትውልድ ብዙ ነገር ይላል። ዛሬ በህንድ አደባባይ ምን እየሆነ ነው? እንግዲህ ለእኛ ያሬድን ስንል የዜማ ባለቤት፣ ለህንድ ደግሞ ራሱን የቻለ አላት፣ ለግብፅም እንደዚሁ በሲሪያም እንደዚሁ ለአርበንም እንዲሁ። ኤርትራ ግን ከእኛ ጋር ከያሬድ ጋር በያሬዳዊ ዜማን ያለችው ስለሆነም በህንድ ቤተ ክርስቲያን ዛሬ ምን እየተከበረ ነው ወንድማችን? እዩ የኢየሱስ እንግዲህ የምታዩት ወንድማችን ነው። የእሱን እንግዲህ በጣም በጣም በጣም ትልቅ ስራ የሚሰራ ሰው ነው። ከየት እንደመጣ ወደፊት እንግዲህ ራሱ ወደ አደባባይ ሲገለጥ ይነግራቸዋል። በአክቱዞ ሪጅን ብዙ በብዙ ቁጭት ስለ ቅዱስ ቤተክርስቲያን ዓለም አቀፋዊ ዳሰሳ የሚዳስስልን ወንድማችን ነው። ይሄ ወንድማችንን በደንብ ተከተሉት እና ከወደ ህንድ ከላይቭ የቀዳውን እንዲያስደምጠናል በህንድ ዛሬ በፈረንጆች ስድስት ምን እየተከናወነ ነው?

ዝማሬ መላእክት ያሰማለን። እንግዲህ ዛሬ በስድስት በህንድ በዓለ ማርያም እንግዲህ እኛ እማምላክ ወላዲት አምላክን ልደታ፣ ባህታ ማርያም፣ ኪዳነ ምሕረት በእያንዳንዱ ነገር ስም ቤተ ክርስቲያን አስቀምጣላት። እማምላክ ወላዲት አምላክን እናስባታለን። ለእኛ የአዲስ ኪዳን ትልቅ ምስጢር ክርስቶስ ኢየሱስን ወደዚህ ምድር ያመጣችልን እማምላክ ወላዲት አምላክ ነችና እማምላክን እናነሳታለን። በእውነት ለመናገር ፕሮቴስታንቱ በአንድም በሌላ እችን ነገር አይወዳትም። ስለዚህ ቃል ስጋ ሆነ ሲባል ያ ስጋን ከማነሳ ሲባል ምንፍቅናው እየ ግራ የገባው በእውነት ምንግራችሁ የባጤ ቆጡት ዛሬ ራሱ አንድ ቪዲዮ ምናልባት ማታ መለስበታለሁ ሰፋ ያለ ዳሰሳ ስለሚፈልግ ነው እና ማምላክ ወላዲታ አምላክን በዚህ አክል ፕሮቴስታንቱ ማንሳቱ እኔ የምጠብቀው ከእውነተኛ ፕሮቴስታንት ነን ከሚሉ መልስ ነው። ግን የለም። ምክንያቱም ለአውሬው አፍ የስድብ አልተሰጠሁም በማለት በማምላክ ወላዲተ አምላክ ነገር ግን በሚሊዮኖች የኦርቶዶክስ ተዋህዶ እምነት ተከታዮች በህንድ አደባባይ በእንዲህ አይነት ዜማ እንግዲህ ለእኛና ለኤርትራዊ ያሬዳዊ ዜማ አለን፣ ለሶሪያም ለሲሪያም የራሷ አላት፣ ለአርመንም የራሷ አላት፣ ለግብፅ ቤተክርስቲያን የራሷ ዜማ አላት። እኛ የቅዱስ ያሬድ ዜማ እንከተላለን። ስለዚህ በህንድ አገር በሚገርም ሁኔታ በሚሊዮኖች ኦርቶዶክሳዊ ክርስቲያን ዘንዳ ዛሬ በዓለ ማርያም እንደዚህ ተከብሯል። በአታ ማርያም በሉ ቅድስት ማርያም በሉ ኪዳነ ምዕረት በሉ የሷ ክብረ በዓል በአደባባይ እንዲከብሯል። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። እንግዲህ ንግስቲቱ እንዳለ ንጉሥ ዳዊት የንግስቲቱ ነገር በእንዲ ወሳል። ምክንያቱም ንጉሱን ለማግኘት ንግስቲቱ ታስፈልገናለች፣ ንግስቲቱን ደግሞ ለማግኘት ንጉሱ ያስፈልገናልና ና ይሄ ሚስጥር ያልገባው ትውልድ የሐሰተኛው ነው እላለው። ተወዳጆች ከመቅበዝበዝ እንድትወጡ ይህ አደራ መልእክቴ ነው። አዎ ልባችሁን ከፍ አድርጉት፣ ሰፋ አድርጉት። ይህንን መለኮታዊ ምስጢር መርምሩ። አባቶች ምን እንዳሉ አውሱ፣ ተናገሩ፣ እናንተም ተከተሉ። ዛሬም የእማምላክ ወላዲታ አምላክ ምልጃዋ አይለየን። አሳስቢ፣ አሳስቢ፣ አሳስቢ እንዳልናት ዛሬም ጥያቄና ልመናችንን በዛ በቃና ዘገሊላ ተገኝታ አማልዳታ ምራት እንዳሰጠች እኛ የያዋን ጉባኤንንና ዛሬም አሳስቢ እንላለን እማምላክ ወላዲት አምላክን። ወደ መጨረሻው ቪዲዮ ልምጣላችሁ። እንግዲህ በዚህ በፕሮቴስታንቱ እንቅስቃሴ በየቀኑ የምንሰማው መቼስ ብዙ ነገር አለና እስኪ አንድ ቪዲዮ ላሰማችሁና ትውልድ እንድትነቃ ይሁን እውነት ለመናገር በዚህ ነገር ውስጥ መሰል ነገሮች ልናነሳ እንችላለን። ግን ትውልድ ንቃ እያልኩ ነው። እኔ እንዳልኳችሁ ለ24 ዓመት ምንፍቅና ቤት ውስጥ ነበርኩኝ። ወደዚች ወደ እውነተኛ ቅድስት ቤተ ክርስቲያን ስመጣ በዓላማ መጥቻለሁ። ስለዚህ የመጣሁት ደግሞ ሌላ ነገር ይዤ ሳይሆን ሌላው ነገር ዘላለሜን አስቤ ነው። ስለዚህ እውነት ውስጥ ደግሞ የወጣሁበትን ነገር በእንዲህ ሁኔታ ደግሞ ላሳያችሁ፣ አይጣ አስቸግሮኛል።

እንግዲህ ሴትየዋ ጥሩ ነው። ለዛው የምተናገርሽው ያረጨውት ጸበል የለም ያረጨውት ዘይት የለም ብላለች። በመሰረቱ ጸበሉን ረጭተሽው ከሆነ ችግር የለውም ግን ይሄ ሁሉ ዘይት ማባከል ለምን ያስፈልጋል? እህት አለም ቤተክርስቲያን ጠላትን እንዴት እንደምንዋጋ ሰልፍ በበዛ ጊዜ እንዴት እንደምንጸልይ አስተምራናለች። የሚነበቡ የመጽሐፍ ቅዱስ ቃላቶች ደግሞ በግልጽ ተቀምጠዋል። ስለዚህ ጠላት መክበብ እስከበቡኝ፣ በእግዚአብሔር ስም ግን አሸነፍኳቸው። ጸበል በአንቺ መርጨት ወይስ በካህን ማስረጨት? ስለዚህ ዛሬ የድሽበት ሰውዬ አይጦቹን ሊያባረርልሽ አይጦቹ ከስር ያሰቃዩሻል። እሱ ግን ከላይ ወጣልሽ። ከላይ ወጥቶ ጣሪያሽ ላይ እሱ በእውነት አናጺ ነው ወይስ ምንድነው? ለአንቺ መልሶን። ከዛ በተረፈ ግን አትቀልዱ፣ መልእክቴ ነው። አንዱ ስለሁሉ ሁሉ ሞተ የሚለው ቃል በአንተ አፍ፣ በአንተ ልብ ውስጥ የለም። ለምን ብትል ጌታ ኢየሱስ ክርስቶስ የግል አዳኝ ነው ነው የምትለው የዓለም ቤዛ ነው አትለውም። ለዓለም ሁሉ ሞተ አትልም። ስለዚህ ትውልድ አስተውል፣ መልክቴ ነው። ምሽት እንግዲህ ስለማምላክ ወላዲት፣ ወላዲታ አምላክ ጌታን ስትወልድ እንግዲህ፣ መድገም አልፈልግም። ይሄን ቃል በዚህ በኢሳይያስ መጽሐፍ ላይ የተጻፈውን መጽሐፍ እንጋድዱ ያ ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚለውን ቃል የኢሳያስ ሁለተኛ ሚስቱ ነች ብለህ ከመተርጎም በላይ የወረደ ምን ነገር አለ? ማታ እንመለስበታለን። እንዲሁም በሰሚለሽ ኪዳን ምረት አንዳንድ ወንድሞችን እነ መምህር መታሰቢያን አናግሬያለሁ። ሌሎቹንም እንዲሁ ምሽት እንመለስበታለን። እንዲሁም ደግሞ አሁንስ የሚለው ቃል ማታ እንመለስበታለን። ተወዳጆች በአንድም በሌላ ይሄንን መርግብን ለትውልድ አደርሱልኝ መልእክቴ ነው። ሰብስክራይብ አድርጉ ላይክ አድርጉ። በእያንዳንዱ ነገር እውነትን ግዟት አትሽጧት። ሁሌም እንግዲህ ትላንትና ትኬቱን ኦልሬዲ በገንዘብ ደረጃ ሸጠናል 2125 ትኬት አደራ የተጣለብኝን ይሁንና ግን በእኛ ብቻ ስለማያበቃ ለካምፓላ የቅዱስ ሚካኤል ደብር በየሀገሩ ያላችሁ ወንድመቶቻችን በተጠቀሰው የባንክ በተጠቀሰው የኡጋንዳ የዶላርና የሽልንግ እንዲሁም ደግሞ በኢትዮጵያ ንግድ ባንክ እንዲሁም ደግሞ በካናዳ በታችን ትዕግስት አሰፋ እንዲሁም ደግሞ በሜላ ትሉቃ በአሜሪካ ባለው የዜል አካውንት አሁንም እርዳት እንፈልጋለን ለምትሉ አባቶችን አናገር ያለው ያለውም ፈቃደኝነትን ስለዚህ አሁንም ነገሩ ከግብ እስከሚደርስ ድረስ እርዱ ብዬ ይህንን የባንክ አካውንት አስቀምጫለሁ። በዚህ ሁሉ ነገር የመኪናውን እጣ ደግሞ የቆረጣችሁ ወንድመቶቼ ከልብ ነው ማመሰግነው፣ ከልብ ነው ማከብራችሁ። ምናልባት ያው የፊታችን ሰኞ እጣው ይወጣል። እኔም በታማኝነት እንግዲህ የሰጣችሁኝን አደራ በታማኝነት አድርሻለሁ። በኮሚኒቲ ላይ እንግዲህ የእጣው ቁጥራችሁ ተለጥፏል። እያንዳንዳችሁ ቁጥራችሁን ከዛ ውሰዱ። ሌሎቻችሁም አደራ አደራ አደራ አስገቡ፣ መልእክቴ ነው። ከልብ ነው ወዳችሁ ከልብ ነው ማከብራችሁ። ሁሌም በጸሎት አስቡኝ በቆማችሁ ጊዜ ይህንን ስደተኛ። አዎ በነገራችን ላይ ስደት ክፉ ነው። ይህንን ስደተኛ አስበው፣ ደግሞም አሳስብላችሁ አንድ አቡነ ዘበስሙ ያድገሙልኝ። ብንያም ሽታዬ ነኝ፣ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ ሰላም። እግዚአብሔር ከሁላችን ጋር ይሁን። ሰላም